ይህ የጨል ጨለቅ ዩቱብ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር። ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የጨልጨለቅ ዩቱብ ቻናል ተከታታዮች ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? ሰላም ነኝ ያለው እግዚአብሔር ይመስገን። እንዴት ናችሁ? እንደውም ደግሞ ውድ ጓደኞቼ ሙስሊም እህቶቼ ወንድሞቼ፣ እንኳን ለረመዳን ያደረሳችሁት። እንደዚሁም ደግሞ እየተከበራችሁ እና እየተወደዳችሁ የክርስትና እምነት ተከታዮች በሙሉ እንኳን ሶም ትልቁ ጾም አደረሳችሁ። እንኳን ያደረሰን ተመስገን። ክብር ለመዳን እንደዚህ ያደረሰን ለነገ የሚሱ ያቃል እያለን፣ ውድ ቤተሰቦቼ ዛሬ እንደ አንደኛ ክፍል ድራማው የእንጎ ድራማ አንደኛ ክፍል አቅርቦ የነበረ ከዚህ በፊት፣ አሁን ሁለተኛው ክፍል ተሰርቶ ተለቅቋል ማለት ነው። በጣም ደስ የሚል ሁኔታ እና በዛም ደግሞ ትምህርት እና ብዙም የሚያዛዝን ታሪኮችን ያለው ነው ማለት ነው። እሱን ይዤላችሁ መጥቻለሁ። እንግዲህ ውድ ቤተሰቦች የለዚህ ቻናል አዲስ ከሆናችሁ ቤተሰቡ ያልሆናችሁ ቤተሰብ ሆኑ፣ ቤተሰብ የሆናችሁ ደግሞ ላይክና ኮሜንታችሁን አስተያየታችሁን፣ ያለውን ነገር አበረታቱኝ ይላሉ። ወደ ድራማ እናልፋለን ማለት ነው። ድራማው እንደምታዩት ባለፈው አይታቸው ነበረ በጣም የሚያዛዘን ትምህርት ያለው የማዳም ቅመሞችን የሚመለከት ድራማ ነበረ። እኔ በጣም ደስ ብሎኝ እንደነበረም በዛም ደግሞ ጥሩ ሁኔታ ላይ ጥሩ ሁኔታ ጥሩ ነገር እንደሰራች ነበረ። አሁንም ደግሞ እንደዛ ነው፣ አሳቢ እንደዛ ነው የምቀጥለው ማለት ነው። እንግዲህ አሁን እሷ የተወነችውን ድራማው በጣም ምርጥ ነው። በጣም ትምህርት ምና በቃ አለ አይደለም ደስ ይላል። በዛም ደሞ ብዙ ነገር እያረጉ እየተወኑ በጣም እውነተኛው ያለው ነገር እያሳዩ ነው ማለት ነው። እየተወሰነ እየተወሰነው ነገር አንዳንድ ቦታ ያለ አንዳንድ ቦታ እየተፈጠረው ያለውን ነገር ነው እየሰሩ አለው ማለት ነው። እና በጣም ደስ ይላል። በርቺ እንለሻለን እንላለን። ሌሎች ሌላ ደግሞ አስተያየት የምሰጥ ካላችሁ መስጠት ትችላላችሁ። እኔ ይሄ ሀሳቤ ውስጥ ያለውን ነገር ነው ማለት ነው። እናንተም ደግሞ ያላችሁን መፍታችሁንና ሀሳባችሁን እየመሰላችሁን ማውጣትና ማናገር መፍታላችሁ ማለት ነው። እኔም ደግሞ እየመሰለኝ ነው እየተናገርኩት አለው። እኔ እንደኔ ተመችቶኛል ድራማው ትም ብዙ ትምህርት አለው እና ብዙ ካያችሁት በጣም ጥሩ እና ያለው ነገር እየሰራች ያለው ያለች ነው የምለው። በጣም ደስ ላል እኔ ደስ ብሎኛል። እናንተ ያላቅም የማዳም ቅመሞች ውዶቼ፣ እናንተም የእናንተ ታሪክ ሲሰራ ደስ ይላችኋል ብዬ አስባለሁ። ምክንያቱም አንድ ሳይሆን ስለ ማዳም ቅመም ዘፈን ማለት እየተፈጠረ እኛ የምናሳልፎች መከሮች አዘን ደስታም ሳቃችን ሳንመጣ ውሸት በውሸት እየሳቀን በውሸት ብዙ ነገር እያለን አመት በዓል ስንመጣ እየከፋን፣ በቃ ብዙ ነገር አገራችን ችግር ላይ ስትሆን የምንጨናነቅ፣ አገራችን ሰላም ስታጣ የምንጨናነቅ፣ ቤተሰብ ሰው፣ እኛ የምናውቃቸው ሰዎች ብዙ ብዙ፣ በቃ ብዙ ብዙ አንድ ሁለት መባል አይቻልም። ያው ብዙ ብዙ ነገሮች ስናይ እና ዝለአንደን እንተሰማ በቃ ብዙ ብዙ ነገሮች አለ። ስለዚህ ያው ከዚህ ናያል የማዳም ቅመሞች ብዙ የተዘፈነለት እና የእነሱን ማሳልፎች ታሪክን ማሳይ ነገር ስለ አላየሁት ነው፣ እንደዚህ የሚለው የእሱ የእኛ ታሪክን የሚያሳይ አንድ ነገር የለም። ስለዚህ እሷ ደግሞ ይሄን ስለሰራች ደስ አለኝ። ይህን ስለሰራች ሳታይ ስለ ተወነች ሳታይ ስለ አደረገች ስለ አሳየች ነው፣ ደስ አለኝ። እና ብዙ አለ ብዙ አሁን እውነት ለእኛ አሁን እኔ እንጃ እኔ እንጃ የማዳም ቅመሞች ስንባል በጣም እኔ ኩራት ይሰማኛል። ባይዘው ለምን እንደሆነ ታውቃላችሁ? ሰርቼ እበላለሁ፣ የተቸገረ ሰው እረዳለሁ፣ ቤተሰቦቼን እችላለሁ፣ ልጄን እያንከባከብ አሳድጋለሁ። የራሴ የሆነ ነገር ይዛለሁ የራሴ የሆነ ነገር ነገ መኖሪያ የሚባል ትንሽ ቢሆን ትልቅም ይዛለሁ። የራሴን ይለውጣለሁ። የራሴ ከተለወጥኩ ሀገር የተለወጠች ማለት እኮ ነው። ታውቃላችሁ አይደልን? ይሄ የራሳችሁ ከተለወጣችሁ አገራችሁ ተለወጠ ማለት ይቻላል። አንቺ ከደህንነት አንተ ከደህንነት ካወጣ አገርም ከደህንነት ትወጣለት ማለት ነው ምክንያቱም አንድ ሰው እየራበ እየቸገረ ብዙ ነገር እያሳለፈ ሀገር ውስጥ መኖር ይችላል። ግን ደግሞ ታውቃላችሁ፣ ኑሮ ምን አይነት ችግር እንዳለ። ስለዚህ ይህን ሁሉ አጠቃላይ የምትይዝ የመደም ቅመም ናት፣ ውስጣን የማታሳይ ስቸግራትም፣ ስርባትም፣ ስትደበደብ፣ ስትደፈር፣ ሽንትዮት ውስጥ እየተኛች። ብዙ ብዙ አይነቶች ችግሮች አሉ፣ እናውቃለን ማለት ነው። ከዚህ ሁሉ አንድ አሁን ይሄን ይሄን ማለት አሁን ያወራሁት ምግብ በምግብ በብዙ ብዙ ነገሮች ያልገጠመ ሰው የለም። በትንሽ የሚሆን አረብ ሀገር ውስጥ እኔ አልተ አልተቸገኩ አልተቸገርኩም የምል ሰው እኔ እንጃ ይኖራል ብዬ አላስብም። እና ቤተሰቦቼ ማለት የፈለግኩት እሞ ጥሩ ነገር ነው የሰራችው ስጀመር መጀመሪያ ላይ የተለቀቀ ድራማ አንደኛ ክፍል ይሆን ስጀምር ብዙ አይታይም አልታይም። እና ስለዚህ ገብታችሁ ብታዩ ደስ ይለኛል፣ ምክንያቱም እሷ ለእሷ መበረታታ ይሆናል። የኛም እያበረታተች አይደለ እንደ ነው፣ እሷ እያበረታታችኝ ነው። እናንተም የኔም የማዳም ቃዋሞች ሁሉ ማለት ነው እና የኛን ላይፍ የኛን ታሪክ እየሰራች ስለሆነ ብናበረታታት ምን ችግር አለው? ሌላ ሰው ራሱ ገብተን ምንም ምንም ብዙም ብለናል። ኖርማል የሚያወራ ሰው ራሱ እናበረታታለን እኛ ማለት ነው። የኛ ብዙ ሰውን ፌመስ አርገናል። ብዙ ሰውን አሳድገናል። እኛ የሚያሳድገን ሰው በናጣም ብዙ ሰውን አሳድገናል። ስለዚህ ደግሞ የእሷን ቻናሏን ገብተን እሷን የምትሰራው ለእኛ ታሪክ ስለሆነ ገብተን ብናዩ ቪዲዮ ላይክ ሼር ብናረግ ሳብስክራይብ ብናረግ አስተያየት ብንጽፍ የእሷ ደግሞ ከዚህ የበለጠ ሌላ ነገር እንድትሰራ ያርጋታል ማለት ነው። ጥሩ ነው ብዬ አስባለሁ። ውድ ተመልካቾቼ፣ እኔ የሚለው ይሄ ነው ማለት ነው። ድራማው በጣም ደስ ይላል፣ ገብታችሁ ማየት ትችላላችሁ። የአሁኑ አሁን የተለቀቀ እንደው በጣም ያዛዝን ያለው ነው ማለት ያለው በጣም ያዛዝን ድራማ ነበረ። እና ድራማ ነው እንደምታዩት፣ ቢሆንም ግን እውነተኛው ላይፍ እና ታሪክ ነው፣ እየተደረገ ያለው ነገር ነው የተወነው። ስለዚህ ነው እንደዚህ የሚለው። ገብታችሁ ማየት ትችላላችሁ። ላይክ ያረጋችሁ፣ ሳብስክራይብ ያረጋችሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። ተለቀዋል፣ ሁለተኛ ክፍል እንግዲህ የመቤት ካሳ ተደፍ ቃላት ራሱ መናገር እኔ እንጃ ይከብደኛል እንደኔ ማለት ነው። እመቤት ጋር ተያዝጋ የተደፍራ የአረቧ ባለቤት እሷን ደፍራት አረቧን ደግሞ አየች። አረቧን ስታይ ታውቃላችሁ እኛ ጥፋት ባንሆንም ጥፋት የለብን እኛ ነን እንጂ ጥፋተኛ ወንዶቻችሁ ባላጊ ቢሆኑም አሁን አንዴ ነገር እንደዚህ በቃ ለልብስ ሳዩ እነሱ ሳይሆን የሚጠረጥሩት እኛ ነን። ምንም ምንም አለ ጥፋት እኛ ነን የምንጠረጥረው ማለት ነው ለምንድሆነ ያለ አቅም ባለግንቢ ልም የሆኑ ባለግ እንደሆነ እያወቁ ባለቤታችሁን እኛንን የምንጠረጥሩ እኛን የምንጠረጥሩት እንጂ እነሱ አይደለም እና አንዳንድ ቦታ ብዙ ጊዜ እንዲህ አይነት ነገር ሲኖር ስጀመር ማለት ነው ስትናገራችሁ ስትናገር የራሱ አንቺነሽ የሚጠረጥሩሽ እንጂ እነሱ በቃ አይጠረጥሩትም። እና በጣም አሳጋሪ ነው። እዚ እዚህ ላይ አሁን እውነት በጣም ነው። እኔ በቃ እኔ እንጃ እና እንደዛ ስታይ ጊዜ ምን አደረገች? ደበደበች፣ ውሃ ተደፋባት፣ ከፎቅ ከፎቅ ወረወረች። ያው ይሄ አሁን ድራማ ነው። እውነትም ቢሆን እንዲሁ እንዲሁ ይሆናል አሎንም ብዬ በርግጥ በርግጥ አሎንም ማለት አይችልም። ይሆናል የሚሆኑበት ቦታ ይኖራል። እንደዚህ የእህቶች እህቶች አረብ ሀገርም ያሉት እህቶቻችን ላይ ብዙ ነው፣ ብዙ በደል እና ብዙ ብዙ ብዙ ችግር የሚደርስ አለ። ስለዚህ ውድ ተመልካቾቼ የመዳም ቅመሞችም እንደዛው በሙሉ ስደት ያላችሁ ሂት ወንድሞቼ፣ ፈጣሪ ይጠብቃችሁ፣ ፈጣሪ ከእናንተ ጋር ይሁን። ከዚህ ክፉ ሁሉም ነገር ይጠብቃችሁ። ጥሩ ነገር ጥሩ ቤትና ጥሩ መዳም የምታስብላችሁ ጥሩ ጥሩ ቤት እንዲገጥማችሁ ተስፋ አደርጋለሁ። ዛሬ እጄላችሁ የመጣሁት ይሄን ነበረ ይሄን ድራማን ነበረ። ያው እንግዲህ ከዚህ የበለጠ ደግሞ ደሞ ድራማውን ገብታችሁ እያያችሁ ፈታ ማለት ትችላላችሁ ማለት ነው። በዛው እያያችሁ እየሷም ይጠቅማል። የኔውን ቪዲዮ ደሞ እስከ መጨረሻ እያያችሁ ሰብስክራይብ እያደረጋችሁ አስተያየታችሁን እየጻፋችሁ እና ምን አገባሽ አትብሉኝ። ይገባኛል፣ ደስ ላለኝ ነው እንዴ ግድ ነው ደስ አለኝ። በቃ የእኛ ታሪክ ስለተሰራ ደስ አለኝ። ምን ሆናችሁ ነው ደስ አይላችሁ? ምንድን ነው ተረተውት የማዳም ቅመም ሌላ ሌላ ነገር የራሱ አይተን ደስ እንላለን። ይሄ የእኛ ታሪክ ስሰራ ለምን ደስ አይለንም? ደስ ይለናል። እኔ ፈታ ነው አልኩት። በቃ ወዳችሁም ጠላችሁም ደስ ብሎኛል። እመቤት የእኛ ታሪክ ስለሰራች የእኛ ታሪክ ስለተወነች፣ አረብ አገር የምሰራው ስራ ስለተወነች ደስ አለኝ። እየሰራሁት ነው ከሷ ቀጣይ ማለት ነው እንደውም እኔ ከዚህ በኋላ ማለት ነው ፈጣሪ እርዶኝ ወደ ሀገሬ ሲገባ፣ ብዙ ብዙ ነገር እዚህ ያሳለፉ ናቸው። ብዙ ብዙ ነገር ነው የምተው ነው ማለት ነው። ምን ትላላችሁ? ምንድን ነው የምባለው? ይሄ እርሳውታ እና የተወና ችሎታ ባይኖረኝ እንደውም በቃ የአረብ የአረብ ሴት አንዳንድ ሰው የአረብ ሴት ብሎ ዝቅ የሚያዝቅ የሚያደርጉን ስላሉ የአረብ ሀገር ሴት እንዴት እንደምትሰራ እንዴት እንደምትሆን እንዴት እንደምትኖር ኖሮ እንዴት እንደሆነ ሁሉም ነገር ቢሰራ እንደሁ ደስ ይለኛል። እኔ ታቃላቸውን ችሎታ የለኝም፣ ብኖረኝ ደግሞ ወደፊት ብኖረኝ የሚኖረኝ ከሆነ መንገዱ ብመቻችልኝ ቢሰራ ደስ ይለኛል እንጂ ቀራ አይለኝም ማለት ነው። ስለዚህ ወደ ቤተሰቦቼ ገብታችሁ አባረታቷት። እንደንን እንደውም ደግሞ የማዳም ቅመሞች የእናንተ ታሪክ ከተሰራ የእናንተን ታሪክ የእናንተን ሕይወት የምታሳልፉት ነገር ከተሰራ ለማስታወስ ራሱ ይሆናል። ይቀመጥ ተሰርቶ ታሪኩን እንዲህ ነበረ ማለት ይቻላል። ገብተን ሀገራችን ፈጣሪ ሰላም እና በደህና ሰርተን ሀገራችን ከገባ እንዲህ ነበረ የምንሰራው፣ እንዲሁ ሆነን ነበረ፣ ይሄን ደረጃ ላይ የደረስነው ማለት ይሆንልናል ትስራ አበረታታት ልጅታን ገብታችሁ ማለት ነው። እና አብራችሁን ስለቆያችሁ በጣም ከልብ አመሰግናለሁ። ጊዜውን ታውቃላችሁ፣ ጊዜውን ጊዜ ወቅቱን የረመዳን ወቅት ስለሆነ ትንሽ ስራ ቢዚ ያደርገናል። ስለዚህ እናንተ ደግሞ እንዳንጠፋ ቻናላችን እንዳንሞት በዚህ አንድ ወር ውስጥ ያ አለ አይደለም፣ ብዙ ቪዲዮ በንለቅ የምንለቃቸው ቪዲዮ እያያችሁ ሼር፣ ላይክ፣ ሳብስክራይብ አርጉልን፣ አበረታቱን። እኔ የማዳም ቅመም ነኝ፣ አዎ ነኝ። ስለዚህ አበረታቱን ከዚህ ቦታ እንዲመጣ ማለት ነው። ሁላቸውም ሰላም፣ እግዚአብሔር ይብዛላችሁ። እኔ ዛሬ የመጣሁት ቪዲዮ ይህን ይመስላል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ስራ ይሆንላችሁ ውዶቼ። ባይ ባይ ይላችኋለሁ። አዲሶች አሁንም ሳብስክራይብ ላይክ ማድረጋችሁን እንዳስረሱ፣ ነባሮች ደግሞ አስተያየታችሁን፣ ቪዲዮ እስከ መጨረሻ እያያችሁ አበረታቱን። አመሰግናለሁ። መልካም ቆይታ። ባይ ባይ። በሌላ ቪዲዮ እስክንገናኝ ድረስ ቻው። ቤተሰቡ ነው። መልካም ቆይታ እኛ ጋር።